ሰላም ውድ ተመልካቾቼ፣ ዛሬ አንድ ከፍተኛ የደርግ ባለስልጣን እና ታላቁ ደራሲ ሐዲስ አለማየሁ ስለተጋጩበት ምክንያት ላጫውታችሁ ነው። የእኔ ደማቅ ሰዎች ይቀጥላል። የእኔ ደማቅ ሰዎች ወይኒ ሰዓት ስታምር! ልክ ነሽ፣ በጣም ታምራለች። የአያቴ ነበረች። እውነትህን ነው። አዎን። ሊሞት ጥቂት ደቂቃዎች ሲቀሩት አር ላይ ሆኑ ሸጠልኝ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 በቅርብ ቀን ይጠብቁን። ኮምቦልቻ የብረታብረት ምርቶች ኢንዱስትሪ ኃላፊነት የተጠበቀ የግል ማህበር አስራ ሁለት ሐዲስ ዓለማየሁና አማን አንዶም። በአንድ ወቅት ደርግ ሐዲስ ዓለማየሁን ጠቅላይ ሚኒስትር እንዲሆኑ ጠይቋቸው ነበር። ይህን የነገሩኝ ራሳቸው ሐዲስ ዓለማየሁ ነበሩ። እርሳቸው የነገሩኝን ለእናንተ ከማጫወቴ በፊት ደራሲ ገስት ተጫኔን አነጋገርኩ። ደራሲ ገስት ተጫኔን የማውቃቸው በዐሥራዎቹ የዕድሜ ክልል ሳለሁ ነው። በወቅቱ እናት ሀገር ለተባለው ልብ ወለድ መጽሐፋቸው ልዩ ፍቅር ነበረኝ። በጉርምስናዬ ወቅት ደግሞ ዘነበ ፈለቀ በሚል የብዕር ስማቸው ነበርን የመሰለ መጽሐፍ አበረከቱልን። ደራሲ ገስት የጻፏቸው መጻሕፍት ወደ 15 ይጠጋሉ። በተለይ የፍቅር ቃንዛ፣ የማዋዬ እምባና የማክዳን ውዘት እጅግ ተወዳጅ ከሆኑ ሥራዎቻቸው መካከል ናቸው። ስለ ምርጥ ልብወለድ ጸሐፊነታቸው በአድናቆት ሳነሣ ቅሬታቸውን አጫወቱኝ። የልብወለድ ሥራዎችን ነበር እየጋረደብኝ ተቸገርኩ በማለት ነበር። በደርግ ጽሕፈት ቤት ውስጥ ያሳለፉትን አስገራሚ የሥራ ዘመን የተረኩበት መጽሐፍ ነው ነበርን ስታነቡ ደራሲ ገስጥ ተጫኔ ደርጎችን በቅርበትም በጥልቀትም እንደሚያውቋቸው ትገነዘባላችሁ እኚህን ታላቅ የሥነ ጽሑፍ የሀገርና የታሪክ ባለውለታ ጠየቅኳቸው ደርጎች ሐዲስ አለማየሁን ጠቅላይ ሚኒስትር ሊያደርጓቸው አስበው እንደነበር ያውቃሉ እንዴ አልኳቸው ደራሲ ገስጥ እንዲህ አሉኝ ሐዲስ አለማየሁን በተመለከተ በደርግ አካባቢ ጠቅላይ ሚኒስትር እንዲሆኑ ተጠይቀው በአጭሩ አልፈልግም ማለታቸውን አውቃለሁ። ዝርዝር መረጃ ግን የለኝም አሉኝ። ታሪክን መዝግቦ ማስቀመጥን የመሰለ ነገር የለም። ከተመዘገበው ታሪክ ውስጥ አንድ ገጽ ሲጠፋ ብዙ ነገር ያጎላል። እኔም በማላቀው ምክንያት ለብዙ ጊዜ አባባ ሐዲስ አለማየሁ ስለ ጄኔራል አማን አንዶም ሲያጫውቱኝ ስለ ሌተናል ኮሎኔል አጥናፉ አባተ የነገሩኝ እየመሰለኝ እቸገር ነበር። ይህ የሆነው ከአንዳንድ ማስታወሻዎቼ ጋር በመጠፋፋቴ ነው። እርግጠኛ ለመሆን ስል ያልደወልኩበት ስፍራ፣ ያላገላበጥኩት መጽሐፍ የለም። በመጨረሻም ለደርጎቹም ለኮሎኔል አጥናፉ አባተም ቅርብ ናቸው ያልኩትን ደራሲ ገስት ተጫኔን ጠየቅኳቸው። እርሳቸውም ጠቅላይ ሚኒስትር የሆኑ ዘንድ ለመንገር ሐዲስ አለማየሁ ቤት የመጡት ኮሎኔል አጥናፉ አባተ ስለመሆናቸው የማውቀው ነገር የለም፣ ማን እንደነገራቸውም አላውቅም አሉኝ። መልሳቸው በአጥናፉ አባተ ላይ የነበረኝን ጥርጣሬ አባባሰው። አሁንም ቢሆን ፍለጋዬን ከውጭ ወደ ውስጥ ማድረግ እንዳለብኝ ተሰማኝ። የጠፋብኝን ማስታወሻ ካላገኘው በቀር እርግጠኛው መረጃ ማግኘት እንደማልችልም እርግጠኛ ነበርኩ። እናም እድለኛ ሆንኩ። ከጠፉብኝ ማስታወሻዎች አንዱን ባልጠበቅኩት አጋጣሚ አገኘው። ያ ማስታወሻ በትክክል ትዝ አልልህ ብሎኝ ስወናበድበት የከረምኩትን ጉዳይ ግልጽ ያደረገ ነበር። ባለቀ ሰዓት ተገኝቶ አሳርፎኛል። አባባ አዲስ ቤቴ መጣ ብለው የጠሩልኝ ስም የአጥናፉ አባትን ይመስለኛል ስል የነበርኩትን ሰውዬ፣ የለም የአማን አንዶምን ስም ነው የጠሩልህ ብሎ ገላግሎኛል። በዚህ ምክንያት የዚህ ታሪክ ርዕስ ለመጀመሪያ ጊዜ ሐዲስ ዓለማየሁና አማናንዶም ሆነ አንድ ቀን አስጨናቂውን የደርግ ዘመን እንዴት እንዳሳለፉት ጠየቅኳቸው። ጃንሆይ የወረዱ ሰሞን አንድ ከፍተኛ የደርግ ባለሥልጣን ቤቴ መጣ። ስሙ አማን አንዶም እንደሆነ ነገረኝ። ከዚያም ጠቅላይ ሚኒስትር ልናደርጉ እንፈልጋለን ሲለኝ ለመሆኑ አገሪቱን የምታስተዳድሩበት ፖሊሲ ምንድን ነው ብዬ ጠየቅኩት። ፖሊሲያችን ኢትዮጵያ ትቅደም ነው አለኝ። እኔ ደግሞ ኢትዮጵያ ትቅደምማ መፈክር ነው እንጂ ፖሊሲ አይደለም ብዬ ብለው፣ እንግዲያው እርሶ ፖሊሲውን አዘጋጁልኝ አለኝ። እኔ ፖሊሲውን እንዳዘጋጅላችሁ ከፈለጋችሁ ለዚህ የሚረዱኝ እናንተ ያሰራችኋቸው ሰዎች አሉ ከነሱ መሃል እገሌ ገሌ ገሌ ይፈቱልኝ ብዬ የተወሰኑ ሚኒስትሮችን ስም ጠራው። ያኔ ተቆጣና የእርሶን ትዕዛዝ ለመፈጸም ነው እንደ የመጣሁት አለ። ያን የማታደርጉ ከሆነ እኔም ጠቅላይ ሚኒስትርነቱን አልፈልግም አልኩት። እሱም ዛተብኝ። ኋላ ጉድ እንዳይፈላቦ አለኝ። ጉዱ ፈልቶ ገንፍሎ ይፍሰስ። እናንተ መጣችሁብኝ፣ እንጂ እኔ አልመጣሁባችሁም አልኩት። እንደ ተቆጣ ወጥቶ ሄደ። ይህን ከተባባልን ከብዙ ጊዜ በኋላ ታምሜ ልዕልት ፀሐይ ሆስፒታል ተኝቻለሁ። እንግዲህ በየበሩ ላይ የህሙማን ስም ይለጠፋል። አንድ ሻለቃ በሩ ላይ የተለጠፈውን ስሜን አይቶ ወደ ተኛውበት ክፍል ገባና ሐዲስ አለማየሁ ነዎት አለኝ። አዎን ብዬ ብለው አንድ ሚስጢር ልንገሮት። በአንድ የወታደሮች ስብሰባ ላይ ደራሲ ሐዲስ አለማየሁ በአብዮቱ ላይ ያምፀዋልና መገደል አለባቸው ሲባል እኔም ነበርኩ። እኚህ ሰው በንጉሡ ዘመን ኢትዮጵያ ምን አይነት ያስተዳደር ያስፈልጋታል ብለው በጻፉት መጽሐፍ የቻሉትን ያክል ለውጥ እንዲመጣ የደከሙ ሰው ናቸው። ከንጉሡ ጋርም አይስማሙም። አሁንም በእኛ ዘመን ጸራ ቤተኛ ናቸው። ይገደሉ ማለት ልክ አይደለም ብለው በተከራከሩ ሰዎች ነው ከሞት የተረፉት። እድለኛ ኖት። እቺ ልንገሮ ብዬ ነው ብሎኝ ወጣ አሉኝ ታላቁ ደራሲ ሐዲስ አለማየሁ። መስሪያ ቤት መኖር የማይገባቸው ሁለት አይነት ሰራተኞች አሉ። ሁሌም በበታች ላይ እንከን የሚፈልግ የበላይ አለቃና ሁሌም የአለቃውን እንከን ማየት የማይፈልግ የበታች ሰራተኛ ሪል አይስክሬም የልጆች ጉጉ እርሶም ቀመስ ያድርጉ። ሪል በቸኮላት አይገልጸውም ቃላት በማንጎ ቫኒላ ጣፈጡ ሌላ በስትሮቤሪ ቀኖን አሳማሪ በሞካ በላቴ ወደድኩት ከአንጀቴ። ቀምሰው ያረጋግጡ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው። ለፍቅረኛ ሚስቱ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመንጣ ይወዱታል በጣም። አስራ ሦስት ሐዲስና ማርክሲስቶች በወሬ ወሬ የተነሣና አባቴና እናቴ ማርክሲስቶች መሆናቸውን አጫወትኳቸው አባባ አዲስ ደግሞ ስለ ማርክስ ነገሩኝ በእውነቱ ማርክስ ጤነኛ ሰው አይመስለኝም ሰው እንዴት እኔ ከሞትኩ ከሁለት መቶ ዓመት በኋላ ሐሳቤ ይተገበራል ብሎ ያስባል የሰው ልጅ አእምሮና አስተሳሰብ በየዘመኑ እየተሻሻለና እያደገ እኮ ነው የሚሄደው። ከሁለት መቶ ዓመት በኋላ የእኔን ፍልስፍና የሚፈጽም ትውልድ ይነሳል ማለት ጤንነት አይደለም። ማርክስ እንዲህ የሆነበትን ምክንያት ሲያብራሩልኝም ለብዙ ጊዜ ከሰው ተገልሎ ብቻውን መኖሩ ከጋሀዱ ዓለም እውነታ አርቆት እንደዚህ ያለ የእብድ ሐሳብ ውስጥ ሳይጨምረው አልቀረም አሉኝ። በወቅቱ ሀገራቸውን የሚመሩት የደርግ ባለሥልጣኖች ግን ፍቅር እስከ መቃብርን በማርክሳዊ ዐይናቸው መዝነውና ተንትነው ያደንቁታል። የንጉሠ ነገሥቱን ዘውዳዊ ሥርዓት ፊት ለፊት የተፋለመ መጽሐፍ አድርገው ይቈጥሩታል። አባባ ሐዲስ ይህን መስማት አይወዱም። በግልጽ እንዳጫወቱኝ በኢትዮጵያ ምድር ዘውዳዊ ሥርዓት ባይወገድ ይመርጣሉ ልክ እንደ እንግሊዝ ሀገር ንጉሥ ከላይ ሆኖ ሀገሪቱ በጠቅላይ ሚኒስትር እንድትመራ ነው የሚፈልጉት። እንደዚህ የሆነ እንደሆን መንግሥታት ሲቀያየሩ ንጉሡ ያንን ክፍተት ሞልቶ ሀገሪቱን ያረጋጋል ይላሉ። የዘውድ አገዛዝን የጣሉም የሚጠሉም የደርግ ባለሥልጣናት በተገኙበት አንድ ስብሰባ ላይ ያጋጠማቸውንም አጫውተውኛል። አንድ ልጅ እግር ሰው አጠገቤ ተቀምጧል። ስለ ፍቅር እስከ መቃብር በረጅሙ ያወራኛል። ያለማቋረጥ እያሞገሰኝ፣ ፍቅር እስከ መቃብር ጨቋኙን ዘውዳዊ ስርዓት ያጋለጠ ሕዝባዊ መጽሐፍ ነው ይለኛል። የሚናገረው ነገር ሲበዛብኝ አጠገቤ ወደ ነበሩት ሰዎች ዘወር ብዬ፣ እረ፣ ይሄንን ሰው አንድ በሉልኝ አልኩ። እንኳን አንድ ሊሉልኝ ጭራሹን ተደናቅጠው እየተርበተበቱ አረግ ይህማ ከፍተኛ የመንግሥት ባለሥልጣን ነው፣ ሽመልስ ማዘንጊያ ይባላል አሉኝ አሉኝ እኔ ስስቅ፣ ሐዲስ አለማየሁ ፈገግም አላሉ። በነገራችን መሃል ክቡራቶ ሽመልስ ማዘንጊያ እጅግ በጣም ከማከብራቸውና በሕይወቴ ውስጥ ጉልህ ስፍራ ካላቸው ደማቅ ሰዎች አንዱ ናቸው። እኚህ ታላቅ ሰው የመጀመሪያው መጽሐፌ ፍቅር በ16 ዓመቴ ለመታተሙ ምክንያት ነበሩ። ተራቸው ሲደርስ በ15 ዓመት ዕድሜ ከእኚህ የተከበሩ ሰው ጋር አራት ኪሎ በሚገኘው የኢሰፓ ጽህፈት ቤት ተጠርቼ እንዴት እንዳገኘኋቸው፣ ምን እንደተባባልን አጫውታችኋለሁ። እስከዚያው ሳይለየን ያቆየን። ስሪላንካ ስሪላንካ በደቡብ ኤስያ የምትገኝ ትንሽ ደሴት ናት። ጥንታዊ ስሟ ሲሎን ነበር። ሲሎን መባሏ ቀርቶ ስሪላንካ የተባለችው በምን ምክንያት እንደሆነ ያውቃሉ? ታሪኩ እንዲህ ነው። ስሪላንካ ከጥንት እስከ ዛሬ የምትታወቀው በሻይ ቅጠልና በቀረፋ ምርቷ ብቻ አይደለም ታታሪ በሆነው ስራ ወዳድ ህዝቧም ጭምር እንጂ። ይሁን እንጂ ከ1905 ዓ.ም ጀምሮ ለ518 ዓመታት ፖርቱጊዞች፣ ደቾችና እንግሊዞች ተፈራርቀው ገዝተዋታል። እናም ታታሪው የስሪላንካ ህዝብ በከፍተኛ የስራ ፍቅር ያመረተውን ሻይ ቅጠልና ቀረፋ ለ518 ዓመታት ሲቀራመቱ የኖሩት እነኚሁ ቅኝ ገዢዎቿ ነበሩ። ይህን ልብ ያሉት ጎረቤት አገሮቿ ሰርታ ሰርታ ፍሬዋን ለቀኝ ገዢዎቿ እንካ የምትል አገር ነች ለማለት ስሪለንካ ብለው ጠሯት። ስሪ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 በሚቀጥለው ትውስታችን ይዘንላችሁን ቀርባለን። ከሐዲስ አለማየሁ በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋ የገብረ መድኅንን፣ የነደበበ ሰይፉን፣ የነ ኃይሌ ገብረ ሥላሴን፣ የነ ጎሳዬ ተስፋዬን የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን።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 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ ሶስተኛ እትምም በጃፋር መጽሀፍት መደብር አለ። ቢችሉ ገዝተው፣ ባይችሉ ተውሰው ያንብቡት።